ክቡር አፈ ጉባኤ አገኘው ተሻገር፣ ክቡር የፓርቲያችን ምክትል ሊቀመንበር ተወደን ፋራ፣ የተከበራችሁ የክልል ርዕሳነ መስተዳድሮች፣ ሚኒስትሮች፣ አምባሳደሮች፣ ክቡር አቶ መላኩ አለበል ያማረ ኤክስፖ ያዘጋጁልን እንዲሁም ከሳቸው ጋር በመሆን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 ኢኮኖሚ መቀየር የግድ ነው። ያልተቀየረ ኢኮኖሚ የጸና ሀገር ሊያቆም አይችልም የሚል እሳቤ ይዘን ኢኮኖሚውን ማንቀሳቀስ እንደ ኢንትሪ ፖይንት የወሰድነው አጠቃላይ ኢንዱስትሪ ነው። ኢንዱስትሪውን በመቀየር በማዘመን እና ምርታማነቱን በማሳደግ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 ባለፉት ሶስት ዓመት ተኩል ውስጥ በኢትዮጵያ አስራ ሶስት ሺህ ስምንት መቶ አነስተኛና መካከለኛ ኢንዱስትሪዎች ስራ ጀምረዋል። አስራ ሶስት ሺህ ስምንት መቶ ኢንዱስትሪዎች ይህ ትልቅ የምስራችና ብስራት ስለሆነ ይህ ነገር እንዲሳካ መሬት፣ ኢነርጂ፣ ፍቃድ፣ ፋይናንስ በማቅረብና በመደገፍ የበኩላችሁን ሚና የተጫወታችሁ በሙሉ